የወጣቷ ድንገተኛ ሞት አነጋጋሪ ሆኗል። የአሟሟቷ ጉዳይ ደግሞ አጠያያቂ፣ አጨቃጫቂና ብዙ አይነት ወሬዎችን ያስተናገደ ሆኗል። ወሬዎቹ ግን ከወሬነት ባሻገር እርግጥ ያለ አሳማኝ መረጃን የያዙም አይደሉም። ከዚህም ባሻገር ግን የአንዱ ዓለም ጎሳ ማኔጀር የተናገረውን መረጃ ልንነግራችሁ ወደናል። ማኔጀሩ ምን ብሎ ይሆን? አንዱ ዓለም ጎሳ ጋር የሆነችውን የቀነኔ አዱኛን ድንገተኛ ሞት በሚመለከት ወጣት አይሙት የሚለን ኃይለ መስቀል ጸጋ ነው። አሁን አሁን በጣም ጥሩ ህይወት ይኖራል የምትሉትን ሰው ቀርባችሁ ስሙትና ተመልከቱት። ሳቁ ደስታው በሙሉ የእናንተን ደስታ ተመስገን የሚያስብል ሆኖ ታገኙታላችሁ። እንበላለን፣ አንጠግብም፣ እንጠጣለን፣ አንረካም፣ እንስቃለን፣ ደስታ ግን የለንም። የተመቻቸ ህይወት አለው የምትሉት ሰውና በስቃይ የሚኖር የምትሉትን ሰው ደስታና ህይወት መመዘንም አትችሉም። የአንድ ሰው ጉዳይ አይደለም የምነግራችሁ ሁላችሁም መቼም ትረዱታላችሁ። ሳቃችን የደስታ ውዝ የሌለው ድርቅ ያለ ነው። ተስፋችን የኮሰመ ሰላላም ሆኖ ይታያል። እምነታችን ባሸዋ ላይ የተዘራ ቤት ነው። ብቻ ወጣት አይሙት፣ እውነቴ ነው። ወጣት አይሙት። የምር እህታችን ነፍስ ይማርልን። የኃይለ መስቀል ጸጋ ጽሑፍ ነው። እውነትም ወጣት አይሙት። እች ወጣት ሞዴል ቀነኔ አዱኛ በዚህ በለጋ እድሜዋ ባጭር መቀጨቷ ለሷ ቤተሰቦችና የቅርብ ሰዎች ልብን ከመስበሩን ባሻገር ለብዙ ወጣቶች ድንጋጤን የሚፈጥር ክፉ አጋጣሚ ነው። የድምፃዊ አንዱ ዓለም ጎሳ ማኔጀር የሆነው ሌሊሳ ኢንድሪስ የቀነኒን ሞት አስመልክቶ ያስተላለፈውን መረጃ አስከትለን እነግራችኋለን። ቀነኒ ከማለፏ በፊት እቅዳችን ብዙ ነበር፣ ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት አንዱ ዓለም ጋር ተነጋግረን ከሥራ አጋሮቻችን ጋር ተወያይተን ነበር ሲል ይናገራል። የአንዱ ዓለምና አብረውት የሚሰሩ ሰዎች ስኬት ከፍ እያለ መምጣቱን በሚያመላክት መልኩ ስኬታችን በእንዲህ አይነት ነገር መስመሩ ይቀየራል ብዬ አሰብ አላውቅም። ይህ የሐዘን መርዶ ብቻ አይደለም፣ ልቤ እጅጉን ተሰብሯል የምለው የመሆነው ነው የጠፋብኝ እያለም ሐዘኑን አክሎ ያብራራል። የአንዱ ዓለም ማኔጀር ከመሆኑም አልፎም። በቅርብ የሚያውቀው ሰው እንደመሆኑ ከቀነኔ ጋር የጠበቀ መልካም ወዳጅነት እንዳላቸው የሚታወቀው ሌልሳም ይቀጥልናም፣ ሞተሻል ብዬ መቀበል እጅጉን ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሁሉም ሞትሽን እየነገሩኝ ነው። የማኔጀሩ ሐሳብም አስከትሎ ማስከትሎ ወዳንዷለም ጉዳይ ይዞርናም፣ ወንድም አንዷለም ከምን ጊዜውም በላይ መጽናናትን እመኝልሃለሁ እሷን እንዴት እንደምትወዳት እንደምትኮራባት ማውቃለሁ እንደ እሷ አይነት ሰውም በአጠገብህ ማጣት እጅጉን ከባድ ነው የከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬውን አብዝቶ ይስጥህ እህቴ ነፍስሽ በሰላም ትረፍ ለወዳጅ ዘመዶችሽ ሁሉ መጽናናትን እመኛለሁ ሲል መልእክቱን ያጠናቅቃል የድምፃዊ አንዱ ዓለም ጎሳ ማኔጀር ሌሊሳ ኢንድሪስ ከተናገራቸው ንግግሮች መረዳት የምንችላቸው ነጥቦች አሉ። ቀነኒ ከማለፏ በፊት ደስተኞች እንደነበሩ፣ በርካታ የስራ ዕቅዶች እንደነበራቸው፣ ከፍ እያለ የመጣውን ስኬታቸውን ለማጣጣም ሂደት ላይ እንደነበሩ መገንዘብ ይቻላል። ቀነኒ አዱኛ ሞዴል ስትሆን ከቅርብ ጊዜ ወዲህ የአንዱ ዓለም ጎሳ የፍቅር አጋር መሆኗን የሚያመላክቱ ፎቶዎች በስፋት ሲዘዋወሩ ሰነባብተዋል። ድምፃዊም ቢሆን ከሷ ጋር ያለውን ግንኙነት ይፋ ማድረጉ አይዘነጋም። ከዚህም ባለፈም ቀነኒ ልዩ ልዩ ፕሮግራሞችና መድረኮች ላይ አብረው የታየችባቸውን ያሳለፏቸውን ጊዜያትም በቲክቶክ በኩል በምታጋራቸው ቪዲዮዎች ለመገንዘብ ይቻላል። በተጨማሪም የሚያምሩ ልብሶችን ለብሰውና ዘንጠው እየቦረቁና እየተደሰቱም በአብሮነት የሚያጋሯቸው ፎቶዎችም በግንኙነታቸው የነበራቸውን ደስታም የሚያመላክቱ ነበሩም። እነዚህ ሁለት ጥንዶች ታዲያም በአንድ ቤት በአንድ ጎጆ ውስጥ እየኖሩ እንደነበረም የተለያዩ ምንጮች ይጠቁማሉ። አሁን ታዲያ ይሆናል ተብሎ ባልተጠበቀ ሁኔታ የወጣቷ ሞዴል ህልፈተ ህይወት መሰማቱ እጅግ አወዛጋቢ ሆኗል። ከዚህ የደስታ ህይወት በድንገት ወደ ሞት ያሸጋግራት ነገር ምን ይሆን የሚለው ግን ጠያቂ ነው።